ሰላም ሰላም የዩቱብ ቤተሰቦች፣ የኢትዮጵያን እንግዲህ ሰብስክራይብ ያደረጋችሁ እንድታበረታቱኝ እፈልጋለሁ። እንግዲህ ዛሬ ስለ ዳዊትዬ ትንሽ ነገር ለማለት ነው የመጣሁት። በዛውም እየተማራችሁበት ይህን ቪዲዮ ጨርሳችሁ እንድታዩልኝ ስል በትህትና እጠይቃለሁ። እንግዲህ ዳዊትዬ እናት ነኝ፣ አሁን ደግሞ አራስ ነኝ። እግዚአብሔር ይመስገን ልታምጥቼለታለሁ ማለት ነው። ዳዊትዬ እንግዲህ ሲወለድ በደረሰበት የሕክምና ስህተት ወይም ረጅም ሰዓት በመታፈኑ አዛብባችሁን በመውጣቱ ጭንቅላትና ልብ ችግር ወይም ሲፒ አጋጥሞት፣ በእንደዚህ በምታየት ሁኔታ ነው ያለ። አሁን የሚኖረው በዳይፐር ነው የሚጠጣው ፈሳሽ ነገር ነው የሚጠጣው ልበል እንጂ ስለማይበላ እና በጣም ብዙ ስቃይ ነው ያሳለፍነው። እኔና ልጄ የወለድኩኝ ሆስፒታል አንድ ወር እዛው እንደተወለደ አንድ ወር ተቀምጫለው። መዳኒቱም ተከታትሎ ሁለት አመት ወስዷል። ግን ይኖራል የተባለው አራት ቀን ነበር። እግዚአብሔር ብሎ እንግዲህ ሰባት አመት ከመናምን ሆኖታል። ግን በዛ ውስጥ ብዙ ፈተናዎች ብዙ እንባዎች አሉና እግዚአብሔር ይመስገን እዚህ ጋር ለደረስ ነው። እግዚአብሔር ይመስገን እና አንዳንዴ ሆስፒታል ላይ ጤና ጣቢያም ላይ ስንወልድ ልጅ ታፍኗል ስንባል ቀላል ነገር መታፈን እኔ ቀላል ነገር በጨርቅ እንደታፈነ ሁሉ ነው የማሰበው። ገብቷቸው በጨርቅ እንደታፈነ ታፍኗል ሲሉ የቀላል ዳርቅ አይቼው መድኃኒቱ እየወሰደ በጣም ሲጀር ነበረው ማንቀጥቀጥ ማለት ነው። ልጅ በጣም ዋጋ ከፍሏል። እኔ ዋጋ ከፍያለሁ ግን እግዚአብሔር ይመስገን። ያም ቢሆን ያልፋል። አሁን አብዛኛውን ኢትዮጵያ ውስጥ እንግዲህ በዚህ መከራ ውስጥ እናቶች እያለፍ የተራፒ ቦታ የለም። ትራንስፖርት ምቹ አይደለም። መድኃኒት አይገኝም። በጣም ከባድ ከባድ ነው የሲፒ እናቶች የምናሳልፈው እና በጣም አንዳንዴ ሳስበው እንዴ የህፃናት መብት የሚባለው ከነዚህ ልጆች ላይ አይሰራም እንዴ? ስክል ድረስ ነው በጣም የምንቸገረው። ለማዘል እንቸገራለን፣ ለማቀፍ እንቸገራለን። እና ብዙ ችግሮች ያሉብን ግን በዛ ሁሉ አልፈን ግን እዚህ ጋር ቁሜ ራሴን ሳየው ራሴን ውይ መሰረት በጣም አንቺ ጀግና እናት ነሽ፣ ብዬ ነው የምለው። በእውነት ነው ምላችሁ። ግን እኔ ልጆች ግን ያሳዝኑኛል በእውነት ለመናገር እኔ በህይወቴ ለልጅ የምመኘው እውነቴ ነው። ይሄ ማዘሉ ማንሳት፣ መጣሉ ለእኔ አይከብደኝም። ግን ሲበላ ሲያስመልስ፣ ሲጠጣ የተፈጨ ነገር ነው የሚግን። ሲያስመልስ ሳየው አንዳንዴ እግዚአብሔርን የምጠይቀው እግዚአብሔር ሆይ ምን አለ አንድ ቀን ጉረሮውን ከፍተለት ምግብ በደንብ የሚበላበትን ቀን ነው የምናፍቀው። እንደ እናትና ሰው ቁሞ ይሄድልኝ የሆነ ነገር የለኝ ይመኛል አይደል እኔ ግን የምመኘው ምግብ እንዲበላልኝ ነው። ታውቃላችሁ፣ በጣም ከባድ ነው ምግብ ለማብላት እና ለነግራችሁ ዛሬ የፈለግኩኝ እንደዚህ አይነት ታፍኗል፣ እንዲህ እንዲህ ነው ስትባሉ፣ በደንብ መጠየቅ አለባችሁ። ህክምናም ከተደረገለት በኋላ መድኃኒት ሆነ ተራፒ በደንብ መከታተል አለባችሁ እናቶችዬ። ለምን እኔ ልጆች አሁን እግዚአብሔር እያደጉ ሲሄዱ በጣም ነው የሚከብድን፣ ገላቸውን ለማጠብ፣ ዳይፐር ለመቀየር፣ በቁጥራቸው ሌላውን ተውትና፣ በቁጥራቸው ዳይፐር ገንዘብ እንኳን ቢኖረን በቁጥራቸው ዳይፐር እንኳን ማግኘት ኢትዮጵያ ውስጥ በጣም ችግር ነው። በጣም ከምላችሁ በሬ ና በደንብ መጠየቅ አለባችሁ፣ ስለ ልጃችሁ ነገር ማለት ነው። ደግሞ ቀደም ብላችሁ ያወቃችሁ ሰዎች ራሱ ምግብ ከመጀመራቸው ለመጀመሪያው ማለት ነው የተለያዩ ምግቦችን አስለምዷቸው። ተራፒ ተራፒ ደግሞ በጣም ስሩላቸው። በቃ ይሄን አድርጉ እናቶችዬ እ እነዚህ አይነት ልጆች ስታገኙ ደግሞ ማህበረሰብ የኢትዮጵያ ህዝቦች፣ አግዙን፣ ተባበሩን ቪዲዮዎቻችን መለቀውን ቪዲዮ ሸር ኮፒ ካድርጉልን ዩቱባችን ሰብስክራይ ስታደርጉልን እኛም የራሳችን ነገር ይኖር አልገባቸው እናንተ ዩቱብ ሰብስክራይ ስታደርጉ እኛ የሚከፍለን መቸም የቱም ካምፓኒ ነዋል እናንተ ስለማይወጣ ሰብስክራይ አድርጉልን እና ተባበሩን እባካችሁ ለማለት እፈልጋለሁ። እና ከምላችሁ በላይ ከባድ ነው ግን ልጆቻችን ተራፒ አሁንም እናሰራ ለማለት እፈልጋለሁ። ዋናው እኔ ተራፒ እንዲሰሩ ነው። እኔ ስድስት አመት ሙሉ ስላልሰራው ነው። ዳይታውን በምታዩት እጁ እንደዚህ ጥፍጥፍ ብሎ የሚታያችሁ እኔ ስላላወኩ ነው ስላልሰራውበት ነው እንጂ ብሰራ ኑሮ በእንደዚህ አሁን በምታዩት ድርቅ ላይ አታዩትም ነበር፣ የተሻለ ነገር ላይታዩት ነበር። እና ልጄ ለምን አልሄደም ልጄ እንደዚህ ለምን አልሆነም ሳይሆን እያላችሁ መምሰልሰል ሳይሆን፣ ስራ ስሩ፣ ስራ ስርሽ፣ ስራችሁ ከልጃችን ላይ ነው የምንሰራው። እንደምታዩት ጣት ተነስተን ብዙ ነገሮች አሉብን፣ ብዙ የኑሮ ውጣ ውረድም ቢኖርብን ግን አንድ ደቂቃ ሁለት ደቂቃ ለልጆቻችን በጣም መስራት እንዳለብን ነው እኔ የሚሰማኝ ማለት ነው። እና እንግዲህ ውድ ኢትዮጵያውያን ዩቱቤን ሰብስክራይብ በማድረግ ግን እንድትተባበሩ ይስል በትህትና እጠይቃለሁ። ሁሌም እንደምለው ትኩረት ለሲቢ ልጆች፣ ትኩረት ለአካል ጉዳተኞች እና እንዲሁም ለስፔሻል ኒድ ልጆች ትኩረት እንዲሰጣቸው እፈልጋለሁ። ከልቤ ማለት ነው። ለሚመለከተው አካል አድርሱልኝ። በጣም አመሰግናለሁ።